ሶፋ፣ አልጋ ሊሆን ይችላል። ሁሉንም የተለያዩ የቤት እቃዎች ማዘዝ የምትፈልጉ አድራሻችን የወሎ መገና ሰላም ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የዩቱብ ቻናል ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንዴት ናቸው ታናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱላ። ዛሬ እንግዲህ እንደዚህ በተለያየ የቤት እቃዎች መጥቼላችኋለሁኝ ማለት ነው። እንዲሁም በር፣ የውጭ በር ሊሆን ይችላል የውስጥ በር፣ መኝታ ቤት፣ ኪችን በር ሊሆን ይችላል፣ አልጋ ሊሆን ይችላል። እንዲሁም እንደዚህ በተለያየ አይነት ከለር ዲዛይን ማሰራት ትችላላችሁ ማለት ነው። እንደዚህ በሚያምር ዲዛይን ወላ፣ በጣም የሚያምር ዲዛይን ያለው በፈለጋችሁበት ከለር ሆነ ዲዛይን ሆነ ማዘዝ ትችላላችሁ ማለት ነው። እንግዲህ አድራሻችን እንድታወቀው ወሎ መከነ ሰላም ወይም ቦረና መከነ ሰላም ነው ማለት ነው። እንግዲህም ልዩ ቦታው አራዳ ኮብልስቶን መስመር ገባ ብሎ ነው። ከመንገሻ ወፍጮ ቤት ጎን ነው። ያኔ ዚ አካባቢ ያላችሁ ልታቆት ትችላላችሁ ማለት ነው። እንደዚህ ቡፌ ያልጋ መስታወት ይህም ቡፌ ነው። በጣም የሚያምር ዲዛይን በራሳችሁ ምርጫ ከለር ሆነ በራሳችሁ ምርጫ እንደዚህ በሚያማምር አልጋ ሆነ በሚያማምር ዲዛይን ማሰራ ትችላላችሁ ማለት ነው። እንዲሁም ባላችሁበት ቦታ ሆናችሁ ማዘዝ ትችላላችሁ። እንደዚህ በሚያማምር ዲዛይን ወላይ ከለር አሁን በጣም የሚያምራል። እዚህ ጋ የምታዩት እንግዲህ በጣም የሚያማምር ነው ምርጫ በእናንተ እያለ ማለት ነው። እዚህ ጋም ደግሞ በጣም ያምር አልጋ አለ። በጥቁር ጥቁር ከለር ይመስለኛል። ዲዛይን ደሁም በጣም ያምራል። ከላይ እንግዲህ በምርጫችሁ በትእዛዛችሁ ያን ዲዛይን ከለር በራሳችሁ ምርጫ ማዘዝ ትችላላችሁ። እንዲሁም ስልክ ቁጥር ማስቀምጥላችኋለሁ። ሶፋ ከለር በራሳችሁ ምርጫ አረቢያ መጅልስ አለ ማለት ነው እንግዲህ ማህበረሰብ ባላችሁበት ቦታ ሁናችሁ ቀጥታ መስመር ሊሆን ይችላል ዋትስአፕ ቴሌግራም ሊሆን ይችላል ማናገር ማዘዝ ትችላላችሁ ማለት ነው። እንዲሁም ሁሉም ቦታ ለምሳሌ የቀስታ ገነቴ ሊሆን ይችላል ቀይ መብራት፣ ሮቢቴ፣ ደንገለጋ በቃ እዛ አካባቢ ያላችሁ ሁሉም ቦታ ማዘዝ ትችላላችሁ ማለት ነው። ማምጣት ይችላሉ። እናንተ የሚጠበቀው መደወል ማዘዝ ነው ማለት ነው። እንግዲህ እንደዚህ የሚያምር ቡፌ ነው። ይሄ ገና የሚዘጋጅ ነው። ይሄ ደግሞ አልጋ ነው ከነ ቁም ሳጥኑ እንደዚህ በሚያምር የሚሰሩ የቤት እቃዎች ማየት ትችላላችሁ ማለት ነው። ይሄ ደግሞ አልጋ ነው። ይህም አልጋ ነው። እንደዚህ እንደምታዩት ያው በጣም ደብዘዝ የሚለው አንዳንድ ቦታ ላይ ፀሐይ ላይ ስለሚያደርጉት ፀሐይ ላይ ስለሚቀረጽ ነው ድብዘዝ የሚለው እንጂ ወላሀ ከለሮ በጣም የሚያማምር ዲዛይን የሚያማምር ፀሐይ ላይ ስለሚሆን ነው እንደዚህ እንትን የሚለው እና ቤተሰቦቼ ማዘዝ ትችላለችሁ ማለት ነው። እንዲሁም ቪዲዮውን ስትጀምሩት ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። በቅንነት ሰብስክራይብ አድርጉኝ ሳታደርጉኝ እንዳታልፉ ውላለሁ። እንግዲህ አገራችን ሰላም ያደርግልን። ሰላም አድርጎ ደግሞ ሀገራችን ገብተን የምንኖርበት ቤተሰቦቻችን ጋር በደስታ የምንኖርበት ያደርግልን ማለት ነው እና እንደዚህ በሚያምር የሚሰሩ አልጋዎች በተለያየ ዲዛይን ከለር ሊሆን ይችላል። ማሰራት የምትፈልጉ አሰራር ስታይታቸውን ኮሜንት ላይ አስቀምጡልኝ። ከኔም ጋር ደግሞ መረጃም የምትፈልጉ ከሆነ ያኔ ማለት በእኔም ላይ ማዘዝ የምትፈልጉ ከሆነ ኮሚኒቲ ላይ አስቀምጡልኝ ሀሳባችሁን። በሀሳባችሁ መሰረት እኔ አዝላችኋለሁ ማለት ነው እና ሰዎች፣ እላችኋለሁ እንደዚህ የሚያማምር ከለር በነጩም አለ፣ እንደዚህ በጣውላ ሙሉ ጣውላም አለ። ይሄ በጣውላ ሆኖ ያው ዲዛይኑ እንደምታዩት ነው፣ እንደዚህ በጥቁሩም ሆኖ አለን ማለት ነው። ከእናንተ የሚጠበቀው ማዘዝ ነው ማለት ነው። እና ሰዎች እና እነዚህ ደግሞ ቡፌ ናቸው። ቡፌ ሆነው ግን ሙሉ ቡፌ አይደለም፣ በመስታወት የሚሰሩ ዲዛይን ናቸው። እነዚህ በመስታወት ስላቸው ሙሉ መስታወት ነው። ዳርና መሀል ላይ ምናምን ነው የሚኖረው ጣውላ ማለት ነው። እንደነዚህ ማለት ነው። የአበባ ማስቀመጫ እንደዚህ ጌጣጌጦች ማስቀመጫ ምናምን ናቸው። እነዚህ ዋናው ያው ቡፌ የሚታወቀው መሀል እንትን ላይ መጅልስ ላይ ወይም ደግሞ ሳሎን ላይ የሚቀመጥ ነው ማለት ነው። እና እንደዚህ የሚያማምሩ እቃዎች አያቸዋቸው፣ በጣም ያምራል። ማስቀመጥ እኔ እቃ አሁን ለየት ለየት ያለ የማትጠቀሙበት አለ አይደለ፣ ዲዛይን የምናስቀምጠው እቃዎች እና እንደዚህ አይነት እቃ ማስቀመጫ ናቸው። እነዚህ ለጌጥ የምናስቀምጠው እቃ አለ አይደለም? ለጌጥ የምናስቀምጠው እቃ እንደዚህ የተለያዩ የሚያማምሩ የማንጠቀምባቸው ዝም ብለን ለማጌጥ የምናስቀም- አበባ ሊሆን ይችላል። ሰው ስጦታ ያመጣል ሊሆን ይችላል። የተለያዩ ነገሮችን ማስቀመጫ ነው ይሄ ደግሞ በተመስታወት የሚሰራ ይሄ ደግሞ ቲቪ ስታንድ ያለው ቡፌ ነው ከጎን እንግዲህ አበባ ምን ማስቀመጫ አለው ከመሀል ላይ ደግሞ ቡፌ እንትን ቴሌቪዥን ማስቀመጫ አለው ማለት ነው እና እንግዲህ ቤተሰቦች ይሄን ይመስላል ማለት ነው ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው እንዲሁም በቀን ሰብስክራይብ አድርጉልኝ ሸር አድርጉልኝ ውድ ቤተሰቦች አብረን እንደግ አብረን እንስራ ላሉ ማለት ነው እና ምንላችሁ ሀገራችንን ሰላም ያደርግልን፣ ለሰዎቻችንን አላህ ይጠብቅልን፣ እኛም ደግሞ ወተን የምንገባ ያደርገን እላለሁ። እንግዲህ እንደዚህ በሚያማምሩ የቤት እቃዋ ይመጥቸላችኋለሁኝ ማለት ነው። እንደዚህ ቲቪስት አንድ ማስቀመጫ ከታች ከላይ የአበባ ማስቀመጫ ሆኖ ቲቪስት አንድ ማስቀመጫ እስከምታወት እዚህም ቲቪስት አንድ ማስቀመጫ ነው። እዚህም ደግሞ የተለያዩ በቃ ቤት ዲዛይን ማስቀመጫ ምናምን ነው ሁሉም ማለት ነው። እና እነዚህ በዚህ መልኩ ናቸው ማለት ነው። ማዘዝ የምትፈልጉ ዲዛይን ሆነ አሰራር ሆነ በራሳችሁ ምርጫ ማዘዝ ትችላላችሁ ማለት ነው። እና ቤተሰብ ምላክ ነው። በቀን ሸር አድርጎልኝ፣ በቀን ደው እስከ መጨረሻ እውልኝ ማለት ነው። ያኔ ለእኛ ምንም የሚጎልበት ነገር የለም ግን ያው ቅንነት የሚለው ነገር ስለሚያዘን ነው እንጂ እና ለእኛ ምንም የሚይዝብን ነገር የለም። አንዳንድ ጊዜ ልባችን ንጹሕ አልሆን እያለ ነው እንጂ ንጹሕ የሆነ ሰው እንደማይጎልበት ካወቀ ያንን ሰው ለማበረታታት ምንም ወደኋላ አይለም። እና በቅንነት ልባችሁ በንጹህ ልባችሁ እንግዲህ አበረታቱኝ ይላለሁ። እንደዚህ የሚያማምረ የቤት እቃ ማዘዝ የምትፈልጉ አናግሩኝ፣ ቀሙሉ የቤት እቃ ማሰራት ትችላላችሁ ማለት ነው። ማንኛውንም የቤት እቃ ደውላችሁ ማናገር ትችላላችሁ። እንዲሁም ስልክ ቁጥር አስቀምጥላችኋለሁኝ ማለት ነው። እዚህም ደግሞ ነግራችኋለሁ። ዜሮ ዘጠኝ ሰላሳ አምስት አርባ ሁለት አርባ ሁለት ዜሮ አራት ነው። አብዱ ፈርኒቸር ይባላል። እንግዲህ ልዩ ቦታውንም እንደነገርኳችሁ ኮብልስቶኑ መስመር ነው። ከመናሪያ አገባ ብሎ ከአራዳ ወረድ ብሎ ነው ማለት ነው። ከመንገሻ ወፍጮ ቤት ጎን ነው፣ ቅርብ ነው። ያኔ ከመስመሩ ያኔ ያክል የሚረቅ አይደለም፣ መስመር ላይ ነው። የትኛውን ቦታ ማሰራት ትችላለች ማለት ነው። ለምሳሌ የገነት እንዳልፏችሁ አገስታ ሊሆን ይችላል። በቃ የትኛውም ቦታ የደንገለጋ ወግድ ከላላ ሊሆን ይችላል። ማምጣት ይችላሉ ማለት ነው። እናንተ የሚጠበቀው መደወል ነው። ስለዚህ ቤቱን ሰብስክራይብ እያደረጋችሁ ሁሉም እኔ የምለቃቸውን ቪዲዮ እንዲደርሳችሁ የደውል ምልክቱን በመጫን ከኔ ጋር ሁኑ ቤተሰቦቼ። ዛሬ እንግዲህ እንደዚህ በሚያማምር የቤት እቃ መጥቼላችኋለሁ። አሁን እዚህ ጋር በጣም ያምራል አልጋው አያችሁት። ይህም እንደዛው በጣም ያምራል። በጣም የሚያማምር እቃ ነው ያላችሁ እና ምን እንደምላችሁ አላውቅም። ብቻ ሰብስክራይብ አድርጉ። ያኔ የተለያዩ የቤት እቃዎች ማዘዝ ለምትፈልጉ ሰብስክራይብ አድርጉኝ፣ አበረታቱኝ። ለእናንተ ምንም አይጎልም፣ ለእኔ ግን ይጠቅመኛል። ለእናንተም ደግሞ ቅንነት በመሆናችሁ ከፈጣሪ የምታገኙት ነገር ነው እና ቅን በመሆናችሁ ትጠቀምበታላችሁ ብዬ አስባለሁ። እና ቅን እንሆን፣ እንተጋገዝ። አንቺ ትብሽ፣ አንተ ትብስ እንባባል እዲያገሬ ልጆች ነው የምላችሁ በያላችሁ በፈጣሪ ይጠብቃችሁ። በያለንበት ሰላም ያደርገን፣ ሀገራችንን ሰላም ያደርግልን። ላለሁ እንግዲህ ስለተከታተላችሁኝ አብራችሁ ስለቆያችሁ በጣም አመሰግናለሁ። በያላችሁ በጣም ይጠብቅልኝ ይላለሁ። ሰላም ዋሉልኝ። መልካም ቀን